ትመከብ ይልኛለሽ አረ አንተንም ቢሆን እንከባከባለን በነገራችን ላይ ደግሞ ጎበዝ ነሽ መሳም ላይ ራሱ ለአንድ ሰዓት ለምናምን እቺ ማክሷን ብታወጣ እንደውም አሪፍ ነበር ነው እንዴ ምንድነው ምን ፈልገሽ ነው እያ ምንድነው ምን አታከብድ እንጂ እንዴ ማለት አታከብድ ምን አደረኩኝ ነው በቃ ተሳሳምነው ምናምን ነገር እኔ ዳጋረፈኝ በፊት አይደለም ልስ ሞቀፍተው እንዲ አብሬ እንኳን ቆሚ እንኳን አላውቅም። ለአንድ ሰዓት ያክል ሳምሹ እንዴት ምን ያህል ተቀየረ ብር ነው እና እኔ ደግሞ አይሞቅም ያናድዳል። እንዴት እንደዛ እንዴት አስቀምጦኝ ይላል። አንተ ራሱ ቢሆን አይደብርም። በጣም የተናደድኩት እኔ ዛኔ በቃ አንቺ ሌላ አለም ውስጥ እያለሽ ባለሽበት ሰዓት ላይ እንደዛ ትቶሽ ሄደው፣ ትቶኝ እንዴ? እኔ በቃ ሪፍ ጊዜ አሳልፋለሁ ምናምን ዳርሽ ወጥሶ እንዴ? ከሱ በነገር ላይ አንሳንቲም አልፈልግም። አ ገንዘብ አፈ ገንዘብ አልፈለኩኝም። በቃ የሆነ አምስት ሳንቲም ማር ሰጠኝም ግን አልፈለኩኝም። ይሄ ገንዘቡ የሚሰጠኝ ምናምን ነገር በቃ እሱም ብቻ ነው የፈለኩት። ኦኬ ነው። ለስንት አመት እንደዛ አብሮሽ ሲያሰቃይሽ ሲሰቃይ የነበረ ሰው በአንድ ቅጽበት በአንድ ሰዓት ባድሞላች ውስጥ አንቺን አገኘሽ እና እኔ የገረመኝ ሳር እንዲ አይገርምም? አንተ ራሱ ስታስበ አይገርምም? በፊት የሚዘገነ የሚያስጠላኝ ሰው በቃ የሆነ ሲያድኝ የሆነ በቃ ደስ ይላል። ሰላም ሰላም፣ የአራዳ ውድ ቤተሰቦች እንደምን አላችሁ? እንግዲህ በአዲስ ቻናል መተናል። እንግዲህ ውድ ቤተሰቦች አዲሱን ቻናላችን ሰብስክራይብ፣ ኮሜንት፣ ላይክ እንዲሁም ሸር በማድረግ እንግዲህ ዛሬ ያው አዲስ ባለታሪካችን ባለታሪካችንን ይዤላችሁ የምቀርበው አንድ የቅርቡ ጓደኛዬ አለ ወይም ደግሞ ወዳጄ ነው። በጣም ጀስት በጣም በተጎዳ ህይወት ያሳለፈ ልጅ ነውና ዲጄ ነው። ከዛም አልፎ አሁን ትልቅ ሌብል ላይ ያለ ሰው ነው። ትልቅ ደረጃ ላይ እየደረሰ ሰው ነው። እናም እንግዲህ ባለ ታሪካችን ማነች ወደሚለው ስንሄድ ድሮ በጣም የሚወዳት የሚያፈቅራት ልጅ ነበረች። ሆኖም ግን አሁን ላይ ባለው ላይፍ እሱ ህይወት መስርቶ ትዳሩን ይዞ የተከበረ ሰው ሆኖ ነው ያለው። በመቀጠል ግን ይሄ ይችልሽ የሱን ታሪክ በደንብ እንግዲህ እሱ ማለት እሷን ብታብራራልን፣ ሞክራለሁና እስኪ እየመጣሽ ነው፣ እየጠብቋት ነው ያለሁት። እንግዲህ አብረን የምንከታተል ይሆናል። ዝርዝሩ እንግዲህ በቀጣይ አብረን ምን ይሆናል። እንዴት ነሽ? ሰላም ዝናብ ቀጠቀጠሽ? እንዴት ነሽ? ሰላም ነው? እንዴት ነሽ አለን። እንዴት ነሽ ሁሉ ሰላም አለን አለን። ስራ ጤንነት ነው ይሆን ይሆን። እንዴት ነው? ክረምቱም እየገባ ነው ነገር። አሃ እንግዲህ ያው እኛ እሺ። ወይና አያልን ነው እንግዲህ እየተቀበልን ነው ያው እስቲ ንሳት ምን ይወርድ ከምሽው ኖርማሌ ዝናብ ቢኖርም ያን ያህል ቅዝቃዜም የለም ይመስለኛል። በዝናብ መልክ እንትን እያለ ነው እና እየተባረረ ነው። እስኪ እንግዲህ ያው አንዳንድ ነገር እንግዲህ እስቲ እስኪ ያው ባለፈው እያወራን ነበርና እስቲ ስለዛ ነገር እንዲያው ገለጻ ብታድርግልኝ እና ጓደኛዬ፣ እንዴት ደህና ነው? ይመስገን እንዴት ነው? እንዴት አሳለፋችሁ? እንዴት ነበር? ያው በጣም አናዱ ነበር ባለፈው። ግን እንዴት ያው እኔ እና እሱ በፊት ቆይታል። በፊት እንተዋወቅ ነበር። ኦኬ። እና ያው ትንሽ የተፈጠረውን ነገር ደስ አይልም። ምን ተፈጠረ? ያው እንደነገርኩ ድሮ ነው ማውቀው እሱን። በጣም ቆይታችሁ ነበር። አዎ ድሮ ድሮ በጣም ቆይቷል። በፊት ነው ማቀው የክለብ ባለቤት ምናምን ሳይሆን እና ያው አላደል እንደዛ ነበር። ምን ሳገኘው ምናምን የክለብ ባለቤት ነው። ደስ ይላል። የሰው ልጅ ሲቀያል ደስ ወዳጅ አይደለም ጠላት እኮ ይቀናል። እንዲያው ቀተኝ በቃ ወንድ ልጅ በቃ ይሁን ፍረና ምኖርት ምናምን በቃ እውነት ደስ ይለኛል። በተለይ ደግሞ እሱ ጋር የነበረ አትሪሌሽን በትንሽ ጊዜ ውስጥ ነው እንደዚህ የሆነው እና ቶሎ በቃ እንደዚህ ከሚገርመህ አንዱ በቃ ቶሎ ነው የተቀየረው። እኔ በፊት በጣም ነበር የሚያስጠላኝላ ይሁን ይደብረኝ ነበር። እሱ ከልጅታው የሚፈልገኝ ነበር ምናምን ነገር እና በቃ በጣም ነበር የሚያስጠል ይዘገንነኝ ነበር ሁላ ሳየው ማለት ነው። አሁን ግን በቃ ብሩ ራሱ ውበት ሰጠው እና በቃ በጣም ይገረም። እንዴት ብሩ በሰጠው ወንድ ልጅ ራሱ እንደዚህ ብር ምናምን ኖሮት ምናምን ከል በጣም ደስ ይላል። ወንድ ልጅ ደግሞ ሲጀምር ብር ከሌለ ምን ዋጋ አለው? በጣም ይገርማል። ማለት እንዴት በዚህን ያክል በጣም ቅርርብነት ምን ነበራችሁ? ከዛ በኋላ እንግዲህ በጣም አንቺ አዎ፣ ከዛ በፊት ማ በጣም እኔን የሚያስቸግረኝ ነበር፣ እኔ ያስጠላኝ ነበር ምናምን አሁን ምንም ከተለወጠው ነገር የለም ግን ይባላል የሆነ ብር ሲመጣ ምናምን ዝ ቀቢ ውልቆንጆ የሆነ ነገር እኔ መሰለኝ። የሆነ በቃ ያስጠላሽ ነበር በፊት ወሬ ዘገንን ነበር ሁላ የሆነ አሁን እኮ ምንም የተቀየረ ነገር የለም። ምንም የተቀየረው ነገር የለም ግን አለ አይደል በቃ ብር ምናምን ሲያገኝ የፍቅር ጥያቄስ አቅርቦልሻል ከዚህ በፊት ከዚህ በፊት? አሁንስ ያላችሁበት ሁኔታ ምናምን እንዴት ነው? ማለት በቃ እንደ ነገርሽ እንግዲህ በጣም እንደ ደስተኛ እንደሆንሽ ነው። የሱ መቀየርም የሱ ለውጥም እንዳስደሰትሽ ነውና እስኪ እንዴት ነው ባለፈው ተገናኘን ከሚጋር ከሚገርም ከአንዱ ምንድን ነው ምናምን ብዬ ስል ያ የክለቡ ባለቤቱ መልኩ ምናምን ከሰው መንገድ ላይ አግኝተሽው ነው ወይስ ሆቴሉ? አይ ሆቴል ክለቡ፣ ይኸው። አዎ ብዙ ጊዜ መግባት ምናምን ድሎች አሉኝ፣ እገባለሁ። እንደዚህ ክለቦች ምናምን የሚሄደ እንትን ሲሉኝ፣ ከሚገርምህ አንዱ እኔ በፊት እንኳን የሚዘገንነኝ የነበረው ልጅ አሁን ሳግኘው ነው በቃ። አብረሽው አብረሽው ምናምን አላለች? አገባሀል አይደል? አዎ። እንዴት ነው እስኪ? ስለ እዛ ስሜት በደምብ ንገረኝ እስኪ። ያው ተገናኘ። ከሚገርመው አንዱ ለአንድ ሰዓት ነው በቃ የተሳሳብሩ ምናምን ነገር እኔ ላገረብኝ በፊት አይደለም፣ ለስሙ ቀርቶ እንዲ አብሬ እንኳን ቆሚ እንኳን አላውቅም። ለአንድ ሰዓት ያክል ሳምሹ። እንዴት ምን ያህል ተቀየረ ብር ነው። እና ከዛ እንደዛ ቆየን ምናምን እስኪ። ከዛ ከመሳሳማችሁ በፊት የነበረው ስሜት እንደ ተገናኛችሁ ምን አይነት ነበር? ደነገጥኩኝ። እና በቃ በጣም እንትን አልኩኝ። እንዲህ አበይ ለውጥ ምናምን ነገር አልኩ። ኦኬ። እና በቃ እንዲሁ በቃ ደርሰሽ እንዶ ያዘው ያዘው ነው ያለሽ? አዎ። እንዲ አንዴ ደርማ ተቀየረሽ። በቃ ተቀየርኩኝ። እና በቃ ደባን ያንድ ያልኩ እንዳልኩ ቆየን። እሺ በደም ንገሪኝ፣ በግልጽ እስኪ ንገሪኝ። ስለዛ ያው ምክንያቱም አሁን አንቺ እንደዚሁ እንደው ልብስ ምናምን ምን ከምታደርጊው በደም ሲያወራ እንደው እኔ ግልጽ ነኝ፣ እኔ እነግርሃለሁ። ችግር የለውም ግልጽ ነኝ እና በቃ ተገናኘን፣ አገኘሁት ምናምን። ከዛ ወደ እሩም ምናምን ገባን። አግብቷል ደግሞ፣ አግብቷል ይመስለኛል። እና በቃ በቃ ወንድ ልጅ ግን ብር ሲኖረው ግን ደስ ይላል። ከባድ ሩም ውስጥ አስቀምጦኝ ነው። በቀደም ሄደው በጣም ነው የተናደድኩት። ለአንድ ሰዓት ግን ተሳሳማችሁ? አዎ። እና በፊት እንደነገርኩ ከኔ ጋር ብዙ ነገር ማድረግ እና እንፈልግ ነበር። አዎ። እሱን ሱን ነው እንድትነግሪ የምፈልገው። አዎ። ከዚህ በፊት በጣም በቃ እንዳልኩ እኔ ያስጠላኝ ነበር ስምጣዩ ገንዘብ ስለሌለው ምናምን ነው አዎ። ይሄ ወንድሽ ከሌለው ወይ ይቅርታ አይደለም ይደስ አይለኝ አይደለ። ከዛ በቃ መጣ አ ባላሰፍሹ መንገር ነው እንግዲህ። እሱንም ያገኘሽውና ድንገት ከለበገባሽበት ድሮ በጣም የሚያፈቅርሽ የነበረ ሰው ነው እንግዲህ። አሁን ተቀይሮ ምናምን ጥቂት ጊዜ ውስጥ ተቀያረ። እስኪ ወደ ሮም ከመሄዳችሁ በፊት እስከዛ የምትሄዱበት ፕሮሰስ ምን አይነት ነበር? እንዴት ሂደቱ ማለት እንዴት? በአንዴ ነው ተገናኛችሁ? ከዛ ወደ ሮም ምናምን ከዛ ተሳሳማችሁ ነው? እስኪ አወቀሽ፣ እሱ አሁን ከዚህ በፊት ምናልባት ረዥም ጊዜ ምናምን የቆያችሁ መሰለ መሰለኝ ይህን ያህል ረጅም ጊዜ ቶሎ የሆነ ስለተቀየረ ምናምን ነገር ያው፣ ረጅም ጊዜ አረግ የሚባለው ባለሀብት ሆኗል። አዎ፣ ባለሀብት ሆኗል። አዎ፣ በፊት እኔ ዲጄ ምናምን እያለ የሆነ አመዳም ሆኖ ነው የማውቀው፣ የሆነ በቃ እዚህ ግባ ማይባል ልጅ የሆነ እኔ በቃ ያስጠላኝ ነበር ሳገኘው። በጣም ይገርማል። ማለት እንዴት አንድ የምት የሚያፈቅርሽ ሰው ድንገት ደግሞ አግኝተሽው አንቺ የማታፈቅሪው ድንገት ለሱም ስሜት የሌለሽ በፊት ማ ብር ስለሌለው አይመችኝ፣ በቃ ይሄ በቃ አንቺ ከገንዘብ ጋር ነው ያለሽ። በጣም ይገርማል። ማለት ይሄ በዚህን ያክል ደረጃ ላንቺ እንደዚህ አይነት ስሜት የነበረው ልጅ ከዛ በኋላ ስላለው ማለት ከተሳሳማችሁ በኋላስ ምን አይነት ስሜት ተሰማችሁ? በቃ ተይዛ ኑሮ ምከፋ አህ እዚያ ትንሽ እንደቆየ ወጣ። በጣም ነው እልህ ያስያዘ። ሌላ ወንድ ልጅ እንደዚህ ሌላ ውስጥ አልገባችሁም ነው? አህ ትፈልጊ ነበር አንቺም? አሁን እንዲህ እና በቃ ሄደ። ዝም ብሎ ተነስቶ ሄደ። እንዴ! እንዴ! እንዴ! እንዴ! እንዴ! እንዴ! እንዴ! እንዴ! እንዴ! እንዴ! እንዴ! ብሽቅ ነገር ነው ያናድዳል። አስቀምጦሽ ነው የሄደው? አዎ፣ ብቻሽን አደርሽ ማለት ነው? እኔ እንደዚህ አጋጥሞኝ አያውቅም። ሲጀመር እንጃ ለምን እንደሆነ አላውቅም። ብሩንም እኔን ከእሱ ብር እንኳን እፈልጊ አይደለም። ለምን እንደዚህ ነገር እንኳን እንዳደረኩት አላውቅም እኔ ብር እኔ የብር ችግርም የለብኝም፣ ግን አንዱ ጋር ብደውል እንኳን ማምጣት ይችላል። አዎ እኔ ጋር የብር ችግር የለብኝም፣ ግን በቃ ሳይሆን ነገር ደስ አለኝ። ምን ደስ አለሽ? እኔ ምን አውቃለሁ። በቃ የሆነ በፊት ማቋመዳ ምናምን ምን እንደነበረ ነው እና እኮ ምን የተቀየረ ነገር የለም እንደ ፊዚካሊ ና ህሊ የተቀየረ ለውጥ ምናምን ምን በቃ በፊት ምን የሆነ ከንፈሩ ውስጥ እርሱ ምና ምን ያስጠላ ነበር አሁንም እንደዛው እኮ ነው። ግን በቃ ምን እንደሆነ አላቅም የሆነ እህ ብር እንትን ሲል ምናምን ነገር የተቀየረ ነው የመሰለኝ እንጂ አሁን በቃ ሂጂ ከእሱ ጋር ሁኚ፣ ከእንትን በይው በቃ ምናምን በይው፣ እንደዛ ነገር እኔ ተሰማኝ ስሜት ማለት ነው። በቃ ወሶ ወሶ ወሶ ወሶ ወሶ ወሶ ወሶ ለስንት ዓመት እንደዛ አብሮሽ ሲሰቃይ የነበረ ሰው በአንድ ቅጽበት በአንድ ሰዓት ባድሞላች ውስጥ አንቺን አገኘሽ እና እኔ እየገረመኝ ሳር እንዲ አይገርምም? አንተ ራሱ ስታስበው አይገርምም? በፊት የሚዘገነኝ የሚያስጠላኝ ሰው በቃ የሆነ ሲያድኝ የሆነ በቃ ደስ ይላል። ወንድ ልጅ ነበር ምናምን ሲኖረው በቃ በቃ ሴት ልጅ የመሳብ እንትኑ ከፍ ይላል። ከዛ በቃ መጨረሻ ላይ ግን ተቶሽ ሄደ። ተቶኝ አስቀምጦኝ ሄደ። ምን ተሰማሽ? ወይኔ እኔ እኔ በቃ እንዲህ ለመጀመሪያ እንደዚህ አይነት ነገር ተሰምቶኝ አያውቅም። በጣም ነው የተናደድኩት። በጣም ከባድ ነው። ከዛ በኋላ ለደውለሽለት ወይም ደግሞ ለማውራት ሞክረሻል? ነው ወይ ዲ ሞክረሻል? እልህ አስያዘኝ። እልህ ይዞኛል። አሁንም በቃ እልህ እያስያዘኝ እንደነገርሽኝ ለውም አንተም ላግኝህ ያልኩህ እንደውም እንደዚህ በቃ አዎ፣ አንተም ጓደኛው ምናምን ነገር ስለሆነ የሆነ በቃ አለ አይደል፣ ትንሽ ያናድዳል። ሴት ልጅ ስትሆን እንዲህ ስትነቅ ደስ አይልም። በእዛ ላይ እኔ በፊት እዚህ ግባም አልለው እምንቀው ሰው ነበር። አሁን ትቶኝ ሄዶ እንደዛ እንዳለመን እኛ አሁን እንደዚህ ትቶኝ ሄዳል። በጣም ከባድ ነው። ይሁን እንግዲህ እስኪ የምናስተካክልበትን መንገድ እንሞክራለን። እንግዲህ አንቺም አሁን ለእሱ ምን ያህል ፍላጎት እንዳለሽ እሱን እሱን ማወቅም እፈልጋለሁ። ሌሊማ አይደለ አሁን ላይ ፍላጎታለች ስለዚህ ቢመጣ ትቀበይዋለሽ? ሰዎች እ አይንሽንም

አሁን ይሁን እንግዲህ እስኪ ለማንኛውም ይሄንን አግዘኝ ይሄንን እንደዚህ አድርጉ በሚል ሰዓትም ይማልሁ ከዚህ በኋላ ደግሞ እያንዳንዱ ነገር አስተካክለን እንግዲህ ወደ መፍትሔ የምንሄድ ይሆናል። አዎ እንዴ፣ ግድ ነው። አንተ እኔ አንተ ጋር መፍትሔ ይፈልጋለሁ ብዬ ነው እና ደግሞ አንተ በደንብ የቅርቡ ጎድኝ ስለሆንክ ያው እንደነገርኩኝ ኮሌ ቅርብ ጎድኝ ነው ካልኩ እና ያው አንተ ጋር መፍትሄ አለ። በቃ ስለዚህ እንት ያናድታል። እንዴት እንደዛ እንዴት አስቀምጦኝ ይላል። አንተ ራሱ ቢሆን አይደብርም? በጣም የተናደድኩት ነው ይዛኒ በቃ እሺ፣ ሌላ አለም ውስጥ እያለሽ ባለሽበት ሰዓት ላይ ነው እንደዛ ትቶሽ ሄዶ፣ በቃ አሪፍ ጊዜ አሳልፋለሁ ምናምን ባልሽበት፣ እስኪ የተሰማሽ ስሜት ምን አይነት ነው? ለማካካስም ሊሆን ይችላል። እኔ በነዛ አይነት መንገድ ነው በዛ አይነት ሰው እንኳ አይመስለኝም። ይሁን በቃ እንግዲህ እስኪ እያንዳንዱን ነገር መጨረሻውን የምንደርስበት ይሆናል። መፍትሄ የምናመጣለን። አንቺም ደግሞ በዚህ ደረጃ ስሜታዊ መሆን የለብሽም። ተረጋጊ ና ስላለው ነገር አብረን እንግዲህ ወደ መፍትሄ። አይ ሰው እኮ ጠፍቶ አይደለም ግን፣ አላር ለሱ እንደዛ ነው። ፍቅር አለሽ ለሱ እንዲ፣ ገንዘብ እኮ መጥቷል። ምንናል እንዲ ፍቅር አይኖረኝ ታዲያ ምታፈቅ ነው? ስላለው ነገር አብረን እንትን የምንል ይሆናል። በጣም ከባድ ነው። ይሁን እንግዲህ ለማንኛውም እስኪ ስላለው ነገር እኔም መልሱን የማሳውቅሽ ይሆናል። እንግዲህ አንቺም ደግሞ ይህንን ሀሳብ ሽን አይዲያሽን ሽር ስላደረግሽ ከልብ አመሰግናለሁ። እኔም የመጨረሻውን ሁኔታዎችን አሳውቅሻለሁ። ሀሳብ ውስጥ ነው ያለሽው፣ ግን የምትይው ነገር አለ ጨረስሽ ነገር አለ። ነገር አይመጣም፣ አሁን መምጣት አይችልም። ስልክ ምናምን አላነሳም ስላለኝ ነው። እሺ፣ ይቅርታ እንግዲህ። ብደውልለት ምናምን ባልሽ፣ ያው እንግዲህ መደውላለሁ። ያው ቢዚ ነው እንደነገርኩሽ። በነገራችን ላይ አብረን ነው የምንሰራው። ሼር ነው ያለን። በሼር ነው የምንሰራው። አዎ፣ እና ሼር መድሀኒዓለም ወል መድሀኒዓለም ወል ጋር ያለው ኮሌጋ ከሳንቺስ ሁሉም ጋር አንደኛው የኔ ነው፣ ለነዛኞች ሼር ናቸው። እንግዲህ እሱም እንደምን እንዳየሽው ቢዚ ነው። እኔም እንግዲህ በጣም መስዋዕት አድርጌ ነው ሰዓቴን ወደዚህ የመጣሁትና ለዚህም ደግሞ ግዴታ የሰው ሰው ህይወት እኛ መጥታለን እና ያን ነገር መፍትሄ ለመስጠት ነው። አይ አሪፍ ነው። አንተም ያው የእሱ ጓደኛ ስለሆንክ በጣም ደስ ብሎኛል። እውነት ነው፣ ጓደኛ እንግዲህ እኮራበታለሁ። በታለው በጣም ማለት የሚገርም ሰው ነው። አረ አንተም የምትገርም ሰው ነህ። እንደዛ ነው ብለሽ ነው? ቴንክ ዩ እንግዲህ ምንድን ነው ማክስክን ምናምን ደግሞ አውጣዋ እንደ እኔ እንዳላይክማ እኔ እንደዚህ እንደውም ቁጭ ብዬም እንኳን አላውቅም። ያለኛ እንግዲህ ከተረዳሽ አመሰግናለሁ። እውነት በጣም ጥሩ ሰው ነክ፣ በደንብ ደግሞ ብንተዋወቅ ምናምን ደስ ይለኛል። ከዚህም በላይ ትፈልጋለሽ፣ ይሁን እስኪ እንግዲህ፣ ምን ችግር አለው? ያው ዞሮ ዞሮ ይህ ደግሞ አይሞቅም፣ አይሞቅም። አይ አይሞቅም። መክሱ እንደማውጣዋ መናል ቅመጥ ብርዱ ነው። ለብርዱ ትንሽ እንትን አለና ቀዝቃዜ እንትን ሲለኝ ቀዝቃዜው ትንሽ ሳይነስ ስለ ስለሚያፍ ኮዚ ቆም ሙቀት ምናምን አለ። በዛ ላይ ያለው አው ያው ስለሚያፍ ነው ነው ለዛ ነው፣ ሌላ ነገር አይደለም። እኔ ስላለው ልጅ ያ ነገር እንኳን ሙቀት ሰጣለሁ እያልሽ ነው? አዎ እንዴ በሚከፍ ያው ከሱ ጋር የሚያሳለፍናቸው ነገሮች ራሱ እየነገርኩት ነበር። ያው እኔ ዞሮ ግልጽ ነኝ፣ በሌላ ነገር እንዳታስብብኝ። እንዴት ማለት? እኔ ግልጽ ሰው ነኝ፣ ትክክለኛውን ነገር የምናገር ሰው ነኝ። እንዲህ የምደባበቅ እንደሌሎች ሴቶች ምናምን ምደባበቅ ነው አደለ። ለምሳሌ ያው ግልጽ ነኝ፣ የምፈልገውን ነገር በግልጽነት ነው የምጠይቅ። ኦኬ፣ ደስ ይላል። ግልጽነት ደስ ይላል። ብዙዎች እኮ ግልጽ ሳይሆኑ የሚፈልጉትን ነገር እያጡ ምናምን ነው ያሉት። ይሄ ደግሞ የሚፈልግ ነገር ነው። የተሰጠ ነው እኮ ግልጽነት ግልጽነት እኔ ወደዋለሁ። አዎ ደስ ይላል በጣም። እንግዲህ ያው በረደሽ፣ ያው ትንሽ የሚያሙቅ ነገር ቢኖር ጥሩ ነበር። አንተ አንተ እንትን አትል ምን? አይ ምንም፣ ወደዚህ ነው ይሁን እንግዲህ፣ ዞሮ ዞሮ እንግዲህ እሱም እንደነገርኩሽ ቢዚ ባይሆን እስኪ በአካል ባገናኛችሁ ደስ ይለኝ ነበር። ከሌለ ችግር የለውም። አንታላ አይደል? እኔ እሱም መተካት ችላለሁ። ችግር አለ። አዎ፣ ያው አይዲያችሁ የገጠማችሁን ነገር ምናምን እሱማ ግዴታ እኮ ነው ያው እሱን እንግዲህ የናፈቀሽን ሰው ማግኘት ምናምን የሚለውን ነገር ነው፣ እንትን ለማለት ስለፈለግ ነው፣ ሌላ አይደለም። ያው ብዙ ብራንች አላቸው። ወደ አራት ምናምን ብራንች አላቸው። ታዲያ ምን ሆነክ ነው? ቤትስ መኪና ያስገው? ቤትስ በነገራችን ላይ ገና ሰሞኑን ነው መኪና ኤሌክትሪክ አስገብቻለሁ። ያው ብዙም እኮ ተለይ መኪና ላይ አይታይም፣ አይታይም እኮ በነገራችን ላይ እንደዚህ አሁን የምን ይዘው ነገር አይታይም። ለምን ሌላ ሌላ እድገት ነው የምናስበው እንጂ መኪና ላይ አሁን ሰሞኑን አሁን አዲስ መኪና ያው አይ ስድስት ነጥብ ምናምን ያስገብቻለሁ። ልጅ ያው ቆየች ነች እቺ፣ ዝም ብላ መንቀሳቀሻ እንደዚህ እዚህ እዚህ ድረስ ያው ለጓደኞቻችን ምናምን ስለምንል ነው እንጂ ሌላ አዲስ መኪና እሱም ማስገብቷል፣ እኔም ማስገባው በየራሳችን አይ፣ አሪፍ ነው። በደንብ እንግዲህ በደንብ እንግዲህ ጓደኛሞች አብረን እንሆናለን። አዎ፣ ምንም ችግር የለም። እንግዲህ አንቺም ደግሞ እሱን በደንብ ትንከባከቢልኛለሽ። ኧረ አንተንም ቢሆን እንከባከብሃለን። አዎ፣ በነገራችን ላይ ደግሞ ጎበዝ ነሽ መሳም ላይ ራሱ። ለአንድ ሰዓት ለምናምን ይህቺ ማክሷን ብታወጣ እንደውም አሪፍ ነበር። እንዴ፣ ምንድን ነው ምን ፈልገሽ ነው? ምንድን ምን ታከብድ እንጂ እንዴ

ደሞ ብር ስለሆነ አለ አይደል? ማክሱን ብትወጡ ይሻል ነበር። ምን ማስኩ እንዲወጣ ፈልገሹ? ለምን አይ አይ ማስኩ ስለሆነ ነው ነው ነው። በቃ ጨርሰናል። አመሰግናለሁ። መቀፈሽን የሚል ሌላ ቀን እንገናኛለን። ምን ነው ያስጨነኩ እን እን ከጥፎኝ ይቅርታል። ደግሞ ያስጨነኩት አይመስለኝም። ያው ያለ ነገር ነው ዞሮ እኔ ግልጽ መሆኔን እንዳትጠላው በሌላ ነገር እንዳትቀስብ። አረ እባክሽ በሌላ ነገር ከዚህ በላይ ሌላ ነገር አለ እ በግልጽ እያሳየሽኝ እኮ ነው። አይ አንዳንዴ ማለት ሴ ልጅ ስትሆን ያው እንትን የምትላቸው ነገሮች እኔ ግን ነገር ግልጽ በጣም ይገርማል። በቃ እሺ ጨርሰናል። ምንም ችግር አለ? አይ በጣም ችግር ምንም ችግር የለም። ችግር የለም። በጣም በጣም በጣም ይገርማል። እንግዲህ ውድ ቤት ሰዎች እንዳያችሁት ምን አይነት አስጨናቂ ሴት እንደሆነች እያያችሁ ነው፣ እየተከታተላችሁ ነበር። እንግዲህ ካሜራ ደቅኝ እሷ ባላየችው መንገድ ነበር እንግዲህ እንደዚህ አስቀምጨ ምንም ነገር ባላየችበት እንደዚህ ስታደርግ፣ ስትለፈልፍ የቆየችው ምን አይነት ባለጌ ሴት እንደሆነች ከዚህ መረዳት ትችላላችሁ። እስኪ ይሄ ልጅስ ምን ያደርግ ነው የምትሉ እንግዲህ በጣም በጣም እና በጣም እንግዲህ ሰው የሰው ልጅ በገንዘብ እንዴት ነው እራሱ የሚሸጠው? ሰው ገንዘብ ያለው ሰው ሁሉ በጣም ነው ምወደው ገንዘብ ያለው ወንድ ሁሉ በጣም ነው የሚወደው እያለች ነው። ጭራሽ እኔን ወደኔ መጣች። እኔን ጭራሽ ሌላ ጾታዊ ትንኮሳ ልታደርግብኝ ማስጋው ልቅ ምን እያለች ምናምን እንግዲህ እዚህ ደረጃ ድረስ የደረሰች ሴት ነች። ና ቤተሰቦች ምን ትላላችሁ? ምንስ ይሰማችኋል በእናንተ ቦታ አንድ የተለያዩ ሰዎች ፍቅረኛሞች፣ እሱ የሚያፈጥራት የነበረ ልጅ፣ ከዛ እሱ ሀብታም ሆነ። ከዛ በኋላ እሷ ድንገት አየችው። እንግዲህ ለበቀል ነው እንደዛ ያደረገውም። ምን አይነት ስሜት ነው? ይሄ ትክክል ነው አይደለም የሚለውን ነገር እናንተ ተባብራችሁን እናንተ እንድታግዙን ከጎንም እንድትሆኑ በክብር እጠይቃለሁ። ውድ የአራዳ ታይም ቤት ሰዎች ከጎኔ ሆናችሁ አይዞ በርታ እንድትሉኝ ቻናሌንም ሰብስክራይብ ኮሜንት እንዲሁም ሸር በማድረግ ላይክ በማድረግ እንድትተባበሩ አይዞ በርታ እንድትሉኝ በአክብሮት እጠይቃለሁ። መልካም ቆይታ። አዲስ ባለ ታሪክ ይዤ እስቀርብላችሁ መልካም ቆይታ። አወዳችኋለሁ።